አንቺ እንጆሪ ፍሬ ማዛሽ ያማረ በእሾህ አረግ በቅለሽ፣ ምን ነው መውጫው አስቸገረ። እጅግ ያስደስታል ውበት ቁንጅናሽ፣ እሾህ ከበዛበት ምን ነው መብቀልሽ? እሾህ ከበዛበት

እዚያን ደግሞ አቅፍሽ እና እጠጠዋለሁ ኧረ በእናትህ ተይዘህም እንዲህ ታወራለህ? አሁን እኮ እንዲህ ብዬሽ እጨ- እጨርሳለሁ እኮ ጨርስ ብለሃል እንዲህ አጋጣሚውን አግኝቼ እጨርሳለሁ። ግን ሰው መሳቂያ ነው የሚያደርገኝ። ካልጠፋ ወንድ እንዴት አንተ እንገድዬ እጄን እሰጣለሁ? ማድረግ ነው እንግዲህ አንተ፣ ፍቅር እስከ መቃብር ባስረዳሽ እንደው አይገባሽ። ምን ሆነ እምታስረዳሽ? ፍቅርም ሱስም፣ ስለ ሱስ ባስረዳሽ፣ ስለ ፍቅር ባስረዳሽ። እኔ ጎርፉ፣ ወይኔ ጎርፉ፣ ወይኔ ጎርፉ! ስንት ስንት ተራራና ቁልቁለት እንዳልወጣው ይሄ ገላ ሚንቀጠቀጥ ዛሬ በአንቺ መቀለድ ነው አይደል? ትቀልጂብኝ፣ ትቀልጂብኝ ማንቲ ሱስ። ይሄንን ሱስ የሚገላግለው ይሄንን የሚያስነሳኝ አንድ ናረቂሽ ስታመጪው ያን ሁለመናዬን ያስነሳዋል። ከዛም በኋላ አንቺ እረፍ እንድትህ ያደርግሻለሁ። አግምና ምና ምና ምን እንደው ያፈንድ ታውን አገለባብጥሻለሁ። አረ

መቼ ነው የምትማር? አፈር ያስበላት። እኔ ነው የሚፈርድ? ሰው ይፈርድብሻል። አንተ ለራስ አታውቀ። ስንቶች አንተ ጓደኞች ተቀይረው ስንት ቪላ ቤት ሰርቷል። ቤት አጥንት እስኪ ወጣ ቪላ ነኝ። ዝም ብሎ ባፍ ነበር

አልቁሽ እኮ እንዴት አድርጌ ላስረዳሽኝ? ማን ጥዬ አሁን ልጮ ነው። አሁን ልጮ ነው ያቅቶኛል ነው ማን ጥዬ ነው የሆነ ነገር የነክታኝ

ጉድብየ ጉድ ብዬ ነው የምናገር እኔ ተናግሬያለሁ ቶሎ በይ አምጪ ልጅ እያየሁት ነው ልግባ እንዴ ልግባ ልግባ ልግባ ዛሬማ ተዋረድሽ ቶሎ በይ ውሀ ነው ቆይ ምንድን ነው እንድትስጥ አንድ ልሽ

አይ ጎርፉ፣ ወይኔ ጎርፉ! ማን ተግቦሽ? ኧረ እባክሽ ቶሎ በይ ቶሎ በይ፣ ድምጼ እየተሰማ ነው ሰፈሉ እንጂ

ምን አይነጋጃይ በር አንተ! ቆይ ትንሽ ጠብቂኝ፣ ትንሽ ጠብቂኝ፣ ዛሬ እባክህ። አይደለም ምኑ ምኑ ያገናኘኛል? አንተ እንዴት ከሆነ መጣ? እንዴት ያደርጋል? እባክሽ፣ እንዴት እርክት ያደርጋል? ልክ ልክ ስንት በአስረዳሽም፣ ዘመኑ ሙሉ አስረዳሽ አይገባሽም። አንተ ግን የሚያርግ አታ እንደው ምን ዓይነት ሰው ብትሆን ነው እንደው ያን አባት ተሻለን አይገባሽም። ሲሄድ እንዳንተ ዘብዝቦ ገደል ውስጥ ገብቶ እጁን ተሰበረ። ያን አባት አስፋውንን ደግሞ ያረዶ የነገረው አላረጀም እንዳንተ እንዲህ ዘብዝቦ ሲሄድ ነው እግሩን ሽባው ነው ቤተ ተቀመጠ አለች እንትኖ። እንደው አንተን ያው ሁሉም ያገኘት እንደው ምን አይነት ሰው ብትሆን ነው? ቆይ በምን እየመጣህ ነው እንደው ከነዛ ከነዛ

የማን ልጅ ነው?

ጉድጓድ ገባ እኮ ብያለሁ፣ እንዴ ዛሬ ተሸነፊልኝ። ማን ጥይ እንዴ ሰሞትልሽ፣ ምን ታረግ ነው አንተ? እንቃመስ እንቃመስ። ይሄ ይሄ ቀመስኩት ደሞ አንተ። መቃመስ ነው የሚባል ቅመስ፣ የብቻ አይደለም መቃመስ ነው የሚባል እንዴ። ሰቃምስ እንግባ። ጉድጓድ ገባ እኮ ብያለሁ። በዚህ አት ዛሬ ቀን እንደ ተስፋ ያለው ታይቶ ታይነን የመሰለ ሰው አታገኝም። ጉድጓድ ገባ እኮ ብያለሁ። አይነ ተራ ነው ይሄ። እውነቴን ነው። ማንጥዬ ምን አይነት ግን እንጨራሽን ትገፊያለሽ፣ ንብረትሽን ትገፊያለሽ። እኔ እኮ ዶላር ዩሮ ባውንድ ማለት እኮ ነኝ። ማንጥዬ አሁን ሂጂና ውሃም ጨልቂ። ማንጥዬ እንደው ለመሆኑ ግን እዚህ ቤት እንደሚበል ለሚቀመስ ነገር የለም። አገፈሪ አስፈላጊ ባንተ ግብሽ ይድና ታይ አይደለ እ ምን እንጀራ ላምጣልህ ቆይ እና ደይ ብ ብ ትቃጠል ዝም ብለሽ ነው። ከሹሮ ፈትፈት አድርገሽ አምጪልኝ። ቀምሰህ ታውቃለህ እኮ ራሴን አሳልፌ የሰጠሁሽ አንቺ አንቺ በማስተማር እኔ ጊዜን አልጨርስም። ዝም በል አንተ፣ ዛሬ ቡድን እንዳይፈላ። አንቺ እንደ አንተ አሁን ዋን ተጣጣ ነው። ይሄን ጋ ጋሽ ጎርፎ፣ አይ አይ እልም ያርግ። አሁን አንተ አፈር ያስበላ እንዳልልህ ለአንተ ጉድጓዱ ቅርብ ነው። ምን እንታ በኛው አላቀስ እንዳትርከበ አንተ አፈር ያስበላ

ይሁዳን በመሬት ላይ ነው ያየሁት፣ ነው ይሁዳን። እሺ እሺ፣ ቆይ ሰው አልፈልግም፣ ምንም ነገር አልፈልግም። ምን ድሀ ነኝ እንጂ መቀለጃ፣ ምን እንደዚህ፣ ለማን አሁን እንዴት ነው? ምን መጀመሪያ ላይ በእርግጥም እንደዚህ እንደ መሰሪ ልትቀልድብኝ ነው ብዬ ገምቼ ነበረ። በመጨረሻም ያቺ በቃ ያቺ ልጅ ናት እንጂ ያቺ በክፉ ቀን ያስኳሽችኝ ብዬም አስቤ የነበረ ግን እናንተ ቆይ ምንድን ነው የለ፣ እህት ከየት አምጥቷል የለውም እኮ ብዬሽ ነበር። ሰማኝ አጣሁ እንጂ መጀመሪያ አይሞት የለውም አልኩኝ።

አው ቀዝቀዝ ስትል ለሚያምር ምን አልኳችሁ? እሺ ንገሩኝ። እኔ አሁን እጅና እጅን ተይዤ እንደ ወንጀለኛ በወይዛዝርቶች አደባባይ የምቆም ሰው ነኝ እኮ ጀግናን አሳልፎ መስጠት ነው። ይህች ምድር እንዲሁም ለጀግናት ሆንም ለጀግናት ምንም፣ እኔ አሁን እንደዚያ ተላልፍ የምሰጥ ሰው ነኝ። ምን አልኳችሁ? ምን እኔ አባዬ ባየረ መጣሁብህ

እንደው እንደው እኔ የሴት እንትን የሚያሰቃይህ ይበቃል። አንተን እንትን የገንዘብህን ይዘህ ሙጭጭ በል። እኔ እንደ ልቡ ከአንተ ጋር ምንም የለኝም ምንም ምንም የለም። እስኪ እንደው ቀስፈንቴን ምን እኔ ወገቤን አነቃንቅ ስንት በእጅ ምን ተው ምን የሚሉት ይሁዳነት ነው። እንዲህ ወንድምን ከወንድምም ጀግናን ወንድም አሳልፎ ለወይዛ ዘርቶች አሳልፎ መስጠት አሁን እንዳመጣው ጀግና ምንድን ነው ቆይ እኛ እንዲያው ለወይዛ ዘርቶች አንተ አንተን አሳልፈ ሰጣችሁኝ እንጂ አየሁ እኮ አየሁ እኮ እንጂ ለስራ ነው ያሳልፈ ይስጥን ወንድስ ምን እዚህ እያንዳንዱ ድኩላ ፊት አትይዝም። ምን ይይ ይይ እኔ ከዚህ በኋላ ማንንም አልፈራም። ምን ብርቅ ነው ወይ? እናንተ በኋላ ማንንም አልፈራም። በቃ ምን ብርቅ ነው

ያቺ የቫኬሽን ናት እንጂ ቫኬሽን የምታረገ መጣችት። ቫኬሽን ለታረገ ለታች በፍቅር የጠባለች ወገቡን እንደተመታውሻ መንደር ለመንደር ስትወሰወስ ነበር። መጠርጠር የነበረብን አለም ነው፣ አለም ነው። ወድህ አይደለም፣ እጥር ለጥር አመድ ለአመድ የምትልከሰከሰ ወድ አይደለም አይደለም። ሲሳዩ ይደርሳል፣ የልፋትህን ዋጋ አምላክ ይሰጣል። ልፋ አንድ ቀን ስቀምሰው በእውነት ምንም እንዳለፋ ብርህን ያረጋል። እያንዳንዳችሁን ይህ አምላክ ይፋረዳችኋል። አምላክ ይፋረዳችኋል። በአንተ እጄን ይዛ እንደውም በልጄ ነው የሚፋረዳችሁ በምወልደው ልጅ። እንዴት እንደዚህ ትጫወቱብኛላችሁ? ወገን ተው እንጂ ተው። እንዴት እንዴት እኔ ወንዱን ልጅ እንደመጫወቻ ተው። አንተ ምን ወንድ? በእርግጥ ልጅቱ እኮ መምጣቱ አይቀርም። እኔ እኮ በሁለት ሳምንት እንዴት ይወለዳል? በወርስ እንዴት ይወለዳል?

አህጃገስ ገዝቶ ይስጥ የሉ ሰው፣ አህጃገስ አህጃገስታችሁ ብትሰጡኝ፣ ዛሬም ከተማ እየሄድኩ ስንት ስ ስንት ስሰራ ስንት ሳስገኝ ኪሴን ስሞል አልውልም? አልውልም ዝም በል አንተ ከተማ

በሉ አያኑ ባረኪ ሀሳቡን የማይቀይር ግለሰብም ወይም ድርጅትም የለም። አራነ እንዴት አድርገን ሀሳቡን ቀየረ? ስለ ታላላቁ ቆሪዎች ሲባል የማይቀየር ሀሳብ የለም። አረቄ የመጣጣቱን ሀሳብ ትችዋል።

ስለ ተላላ ቆሪዎች ሲባል የማይቀየር ሀሳብ የለ